የተባረከ መስቀል ዝና ይላሉ። ጥይት እንዳይመታችሁ መስቀል ቀርጸን የተባረከ መስቀል ዝና ይላሉ። እንትን ሞልት የኢትዮጵያ ፈቂር ያኒ ኢትዮጵያ ማለት ፈቂር። ላይክ ሼር፣ ሰብስክራይብ ያደርጉ ቤተሰብ ሆኑ እናመሰግናለን። ፈቂር ያኒ اثيوبيا بلد فقير يعتبر كيف انت عرفتي اثيوبيا አረብና እች ልጅ የሚነጋገሩት ኢትዮጵያ ደሃ ናት ብላ ትላት አለኝ። ኢትዮጵያ ደሃ ምትይው ለምንድን ነው ደሃ መሆኗን ወይ ታየሻት ብላ ትላት አለኝ። ይሄንንም የምትላት ልጅቷ ግን ያው መልሷን እየመለሰላት ትገኛለች ሲናዳምጣቸው

ትዮጵኢትዮጵያ ደሃ መሆኗን አለቻት። አንዳንዴ ጥያቄ ላይ እኮ ችግር አለ። ጎጉል ላይ ሰርጅ አድርጊ አለቻት። ጎጉል ላይ ሰርጅ ታደርጊ ታገኘዋለች። ደሃና ሀብታም መሆኑን፣ ሀገሩን የት ሀገር እንደሆነ ታገኘዋለች አለቻት

ዝና ይላሉ ጥይት እንዳይመታችሁ መስቀል ቀርፀን የተባረከ መስቀል ዝና ይላሉ። ለአማራ ፖለቲካ ወይም በተለይ በፋን እንቅስቃሴ ውስጥ ብዙ ሰው ልብ ያላለው ውድመት እየደረሰ ነው። በዚህ በዚህ እንቅስቃሴ ውስጥ ያቺ ስለ ኢትዮጵያ ትከራከራለች። እኒኞቹ ደግሞ ምንድን ነው መስቀል ላይ እንትና ሰርተናል፣ አይመቱንም፣ እናጠፋለን ምናምን ምናምን ምናምን። ረ እንደው በጣም የሚገርም ነው የእኛ ነገር እንደው ስመጨረሻው እንዶ የሚያስቅ ነው። አለ መስቀል የምናደርገው ጥይት እንዳይመታን ለእናንተም ጥይት እንዳይመታችሁ አድርገን እናሰራላችኋለን እያለ ነው ይሏቸዋል። አለ ይህን ሰውዬ መቼም ይህን ሰውዬ ታጣቁታቀሩ ናኔ መነኮሳት አስመስሉ በጀት በጅቶ የደህንነት መዋቅር አዋቅሮላቸው ጊዜ ተሰልቶ ተሰጧቸው፣ ቦታ ተሰልቶ ተሰጧቸው ነው የሚንቀሳቀሱት። አንዳንድ ሰው ለአገሩ ነው የሚከራከረው። አንዳንዱ ደግሞ ለሰፈሩ ነው የሚከራከረው። አንዳንዱ ደግሞ ለሃይማኖት ነው የሚከራከረው። ይህንኛው ላይ ን ያልገባኝ በማንኛው ላይ ተቆሞ ነው መከራከር የያዘው። ጥይት እንዳይመታው መስቀል ይደረጋል እንዴ? ጥይት እንዳይመታ እኔም አውቀውኮ መስቀል የሚያደርጉት የሃይማኖትን መገለጫ እንጂ ድግምት እያስደገሙ የሚጠቀሙበት አይመስለኝም። እርግጠኛ አይደለም። እኔ መቼም የማውቀው ያው ማህተብ የሃይማኖት መለያቸው እንጂ እኔማ ድግምት ማሰሪያ ነው ብለው የሚይዙ ተሆነ እነሱ ለራሳቸው ጥርሳቸውን የነቀሉበት፣ ጥርሳቸውን የነቀሉበት በዝ ተሆነ ገና ናቸው ሃይማኖታቸውን በደንብ አላረጋገጡም ማለት ነው። በጣም የሚገርም ነው እና በጣም አንዳንድ ነገር ገርማለች ያኛው ሀገር ስለ ኢትዮጵያ ተከራክራ ምን ብላም እኛ ድሃ አይደለንም እኛ ሀይለኛንም በማለትም እዛ ደረጃ ላይ የደረሰ ጎበዝ አሳምናት እመጣለሁ ወደ ዝህ እስከምትል ነው ዝህ ድረስ እመጣለሁ አያት አለሁ ብላ ቃሏን ስተምታጥፍ ያን የተናገረችውን ቃል አጥፋ እንደገና ወደ ኢትዮጵያ እመጣለሁ እስከምትል ድረስ ያሳምነችበት ሁኔታ ነው ያየንበት ማለት ነው። አሁን እናንተ ሰብስክራይብ ሼር፣ ላይክ አድርጉ፣ ዝም ብላችሁ አትለፉት። በነገራችን ላይ በጣም አዝናንተውኛል። ዋ ዋ ዋ ትላታለ ነገር